ሰላም፣ የመላ ቻናል ቤተሰቦች፣ መላ ፈላጊዎች እንደምንከረማችሁ። በዛሬ ቆይታችን የምናወራው እንግዲህ የሰውነት ክብደታችንን ለመቀነስ ስንነሳ ማወቅ ያለብንን ወሳኝ ነጥቦችን ነው። የሰውነት ክብደት ለመቀነስ ገና ስናስብ ተስፋ እንድንቆርጥና እንድንቀመጥ የሚያደርጉን የተለያዩ መሰናክሎችን በመለየት እነዚህ መሰናክሎች ደግሞ የምናሸንፍበትን መንገዶችን በዛሬ ቆይታችን አብረና ያለን። እኔ አዩ እባላለሁ የማህበረሰብ ጤና ባለሙያ ነኝ። በዚህ ቪዲዮ ብዙ ትማሩበታላችሁ፣ ታተርፉበታላችሁ። ሳትሰላችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ቻናሌም ሰብስክራይብ አድርጉ። የሰውነት ክብደት መጨመር ብዙ ተላላፊ ላልሆኑ በሽታዎች እንደሚያጋልጥ ግልጽ ነው። የሰውነት ክብደትን ለመቆጣጠር ወይም ለመቀነስ እንግዲህ ማድረግ ያለብን አመጋገባችንን ማስተካከል እና የአካል ብቃት እንቅስቃሴን በአግባቡ ማድረግ እንደሆነ ብዙ ሰዎች ይገነዘባሉ። ነገር ግን እነዚህን ቀላል የሚመስሉ ተግባራቶችን ህይወታችን ላይ እንዳንተገብር እና ወደኋላ እንድንቀር የሚያደርጉን መሰናክሎች አሉ። በዚህ ቪዲዮ በዋናነት የአካል ብቃት እንቅስቃሴ እንዳናደርግ የሚያደርጉንን መሰናክሎችን እና መፍትሄዎቻቸውን የምናይ ሲሆን በቀጣይ ደግሞ በሌላ ቪዲዮ ከአመጋገብ ከሚያጋጥሙ መሰናክሎችና መፍትሄዎችን ሰራላችሁ። በመጀመሪያ የምናየው እንግዲህ የሰውነት ክብደታችንን ለመቀነስ የአካል ብቃት እንቅስቃሴ ለማድረግ ስናስብ የሚያገዱንን መሰናክሎችን ነው። ብዙ ሰዎች የአካል ብቃት እንቅስቃሴ ማድረግ እንዳለባቸው ቢያምኑም ወደኋላ የሚያስቀራቸው ብዙ ምክንያቶች አሉ። እንግዲህ የተለያዩ ኢትዮጵያ ውስጥ የተሰሩ ጥናቶች እንደሚያመለክቱት ሰዎች የአካል ብቃት እንቅስቃሴን በቋሚነት ህይወታቸው ላይ እንዳያደርጉ የሚያግዷቸው አምስት የተለያዩ ነጥቦች አሉ። እነሱን ነ የመጀመሪያ፣ ብዙ ሰዎች የአካል ብቃት እንቅስቃሴ ላለመስራታቸው እንደ ምክንያትነት የሚያቀርቡት እንግዲህ የሰዓት ማጣትን ነው። ሰዓት የለኝም፣ ስራ ይበዛብኛል፣ ብዙ ኃላፊነት አለብኝ የሚሉ ምክንያቶችን ያነሳሉ። ሌላኛው ደግሞ ከስራ ጋር በተያያዘ ቀኑ ሙሉ ስሰራ ነው፣ ሙሉ ደክሞኝ ነው፣ ሙሉ ቤት ገብቼ ማረፍ ይፈልጋለሁ የሚሉ ሲሆን፣ ከምቾትና ከደህንነት ጋር በተያያዘ ደግሞ ስፖርት ለመስራት በቂ ቦታ የለም፣ በሌሊት ወጥቼ እንዳልሰራ ወይም ደግሞ አምሽቼ እንዳልሰራ ደግሞ ለደህንነት ያሰጋኛል የሚሉ ምክንያቶችን ያነሳሉ። ሌላኛው መሰናክል ደግሞ ከግንዛቤ ማጣትና ተነሳሽነት አለመኖር ጋር የተያያዘ ነው። እነዚህኞቹ ደግሞ እኔ ቀኑ ሙሉ ስሮጥ ነው ሙለው እሱ መቻነሰ እንደው እኔ ሰውነት ሞይ ስለሆነ ነው እንጂ እኔ ሁሌ እንቅስቃሴ ያደርጋለሁ የሚሉት አይነት ናቸው ማለት ነው። ሌላኛው መሰናክል ደግሞ ከማፈርና ከይሉኝታ ጋር የተያያዘ ነው። እንግዲህ አንዳንድ ሰዎች በዚህ እድሜ በዚህ ሰውነት እንግዲህ እንቅስቃሴ ሳደርግ ሰው ቢያይኝ ምን ይለኛል ብለው የሚያስቡ ናቸው። በዋናነት እነዚህን አምስት መሰናክሎች አነሳን እንጂ ሰዎች የአካል ብቃት እንቅስቃሴን ላለመጀመር በጣም ብዙ የተለያዩ የራሳቸው ምክንያቶች ይኖሯቸዋል። እነዚህን መሰናክሎች ለማሸነፍ እንግዲህ ማድረግ ያለብንን መፍትሄዎችን በቀጣይ እናያለን። ከዛ በፊት ግን እስቲ እናንተን ጠይቃችሁ እናንተ በራሳችሁ የአካል ብቃት እንቅስቃሴን ለማድረግ ስትነሱ መሰናክል የሚሆንባችሁ ወደኋላ የሚያስቀራችሁ ምክንያቶች ምንድን ናቸው? እስቲ መልሶቻችሁን ኮመንት ላይ ያሳውቁኝ። በቀጣይ እነዚህ መሰናክሎች ማሸነፍ የምንችልባቸው መንገዶችን እና የአካል ብቃት እንቅስቃሴን የህይወት አካላችን አድርገን ጤናማ ኑሮ የምንኖርባቸው መንገዶችን እናያለን። የአካል ብቃት እንቅስቃሴ ለማድረግ ከወሰንን መጀመሪያ ቀድመን ማቀድ ይኖርብናል። ጥናቶች እንደሚያመላክቱት ከሆነ የአካል ብቃት እንቅስቃሴ ለማድረግ አቅዶ የተነሱ ሰዎች ካላቀዱት አላማቸውን ለማሳካት አርባ በመቶ የተሻለ እድል እንዳላቸው ያሳያል። እቅድ ስናስቀምጥ እንግዲህ መቼ እንደምንሰራ፣ የት እንደምንሰራ እና ምን እንደምንሰራ ለይተን ማስቀመጥ ይኖርብናል። ለምሳሌ እኔም ተሞክሮ ብነግራቸው የአካል ብቃት እንቅስቃሴ ለማድረግ ሲነሳ እንግዲህ ቀላል ሆነው ያገኘሁት እንግዲህ ሩጫ መሮጥን ነው። ሩጫ ለመሮጥ እንግዲህ ስነሳ የት እንደምሰራ፣ በቀን ለምን ያህል ደቂቃ እንደምሰራ በሳምንት ምን ያህል ደቂቃዎች መስራት እንዳለብኝ እንግዲህ መጀመሪያ ለይቼ ተነስቻለሁ ማለት የአካል ብቃት እንቅስቃሴ እንግዲህ በሂደት እየተሻሻለ የሚሄድ ስለሆነ ከመጀመሪያ ስንጀምር ማቀድ ያለብን በትንሹ ጀምረን ከዛ ቀስ በቀስ ለውጣችንን እያየን እያሻሻልን መሄድ ይኖርብናል። እንቅስቃሴ ማድረግን ልክ እንደ አንድ የስራችን አካል አድርገን እንግዲህ የራሱ ሰዓት መድበን መንቀሳቀስ መጀመር ይኖርብናል። ይህም እንግዲህ የአካል ብቃት እንቅስቃሴ ሳናቆራረጥ የህይወት አካላችን አድርገን በቋሚነት እንድንተገብረ ያደርገናል። የአካል ብቃት እንቅስቃሴ ለማድረግ እንግዲህ የስራችን ሁኔታ የማይፈቅድልን ከሆነ ለብቻው የራሱ ሰዓት መመደብ የማንችል ከሆነ ያገኘናቸውን አጋጣሚዎች ደግሞ የአካል ብቃት እንቅስቃሴ ለማድረግ መጠቀም ይኖርብናል። ለምሳሌ ወደ ስራ በምንሄድበት አጋጣሚ ከታክሲ የሚሆን ከባስ አምስት አስር ደቂቃ ቀድመን ወርደን በእግራችን ፈጠን ያለ እርምጃዎችን ማድረግ እንችላለን። በስራ አካባቢ ላይ ደግሞ ሊፍቶችን ከመጠቀም ይልቅ ደረጃዎችን በእግራችን ብንወጣ እና ብንወርድ፣ በስራችን መሀል ደግሞ የተለያዩ ቀለል ያሉ እንቅስቃሴዎችን ማድረግ የምንችልባቸውን አጋጣሚዎችን በመፍጠር ትናንሽና እጅግ ጠቃሚ የሆኑ ለውጦችን ማምጣት እንችላለን። ሌላው ደግሞ የአካል ብቃት እንቅስቃሴን ከተለመዱ የዘውትር ተግባራቶቻችን ጋር ማያያዝ እንቅስቃሴ የማድረግ ልማዳችንን ለማሳደግ ይረዳናል። ለምሳሌ ጠዋት ፊታችን ታጥበን እንደጨረስን ቀለል ያለ አስር ፑሽአፕ ወይም አስር ሲታፕ ወይም ደግሞ ትንሽ ገመድ መዝለል እንደዚህ የመሳሰሉትን ቀለል ያሉ የአካል ብቃት እንቅስቃሴዎችን ከተለመዱ የዘወትር ተግባራቶቻችን ጋር እያይዘን መስራት የተሻለ ለውጥ እንድናመጣና ስፖርቱን የህይወታችን አካል አድርገን እንድንቀጥል በጣም ያግዘናል። ሌላኛው መሰናክሎችን እንድናልፍ የሚያግዘን አማራጭ ደግሞ ሰዎች እንዲቆጣጠሩን ማድረግ ነው። ለምሳሌ ቤተሰቦቻችን፣ ጓደኞቻችን፣ የስራ ባልደረቦቻችንን እንቅስቃሴ ማድረግ መጀመራችንን በማሳወቅ የአካል ብቃት እንቅስቃሴ እንድናደርግ እንዲያስታውሱን፣ እንዲያበረታቱን እና ወደኋላ ስንቀር ደግሞ እንዲወቅሱን በማድረግ ተነሳሽነታችን እንዲጨምሩልን ማድረግ እንችላለን። ሌላኛው ደግሞ ጥቃቅን ለውጦቻችን ማድነቅና መገንዘብ የተሻለ እንድንበረታ ያግዘናል። ለምሳሌ መሮጥ ስትጀምሩ መጀመሪያ ላይ አንድ ኪሎ ሜትር ብቻ የምትሮጡ ከሆነ ከሳምንታት ወይም ከወራት በኋላ ደግሞ ሶስት ኪሎ ሜትር፣ አራት ኪሎ ሜትር እያደግ ልንሄድ እንችላለን ማለት ነው። እንግዲህ እነዚህ ለውጦቻችንን በማድነቅ ለወደፊት ደግሞ የተሻለ ለመስራት እንደ መነሳሻነት መጠቀም እንችላለን። የአካል ብቃት እንቅስቃሴ ለማድረግ የመናፈር አይነት ከሆነ ደግሞ የሚያግዙንን የሚያበረታቱንን የቤተሰብ አካላቶች ወይም ጓደኞቻችንን አብረውን እንቅስቃሴ እንዲጀምሩ በማድረግ ቀስ በቀስ እንድንላመድና ፍርሃታችን እንዲላቀቅልን ማድረግ እንችላለን። ከሌሎች ሰዎች ጋር በቡድን መስራት አፍረትን ለማስወገድ እንግዲህ እጅግ ጠቃሚ መንገድ መሆኑን ብዙ ጥናቶች ያመላክታሉ። በቀጣይ ደግሞ ከመጋገብ ጋር ተያይዞ የሚያጋጥሙ መሰናክሎች እና መፍትሄዎችን በሌላ ቪዲዮ ይዤላችሁ ቀርባለሁ። በነበረን ቆይታ ብዙ እንደተማራችሁበት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁ ትላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።